አራት ቀናት ባሳለፈው የእስራኤል ኢራን ግዙፍ ጦርነት ስለ ሰው ልጅ ተፈጥሮ ውስብስብነት፣ የፕሮፓጋንዳ ጉልበት፣ የጦር መሳሪያ አስደናቂ ቴክኖሎጂ እድገት፣ የፖለቲካ ስልጣን ግብግብ፣ የጎሳና የሃይማኖት ሀያልነትና የሰላምን ተስፋ ለማሳየት የጨከኑ የዓለም ሀገራት መሪዎች በብዙ እያየን ነው። ስለ ጦርነቱ የሚወጡ አዳዲስ መረጃዎች፣ የጦር ሜዳ ገድሎች፣ የአየር ላይ ትንቅንቆችና ሰብአዊና ቁሳዊ እልቄቶች በየደቂቃው ተለዋዋጭ ሆነዋል። በሆሊውድና በሌሎች የፊልም ስራዎች ዓይን ቢታይ እጅግ አስገራሚ ትዕይንቶች የሚወጣው ጦርነት ዛሬ በገሃዱ ዓለም እያስተናገድን በመሆኑ እስራኤልና ኢራን መካከል ስላለው ጦርነት ከዚህ ቀደም ከፊልም አንጻር እንዴት ተቃኝቷል? ስንል ይህንን ምርጥ ዳሰሳ አድርገናል። ቻናላችንን ሰብስክራይብ እያደረጋችሁ በዝግጅታችን ላይም ሀሳቦቻችሁን እያጋራችሁን እንድትከታተሉን ይሁን። በእስራኤልና ኢራን መካከል ያለው የፖለቲካ ውጥረት አራት አስርታትን የተሻገረ በመሆኑ ዓለም አቀፍ ትኩረት የሳበ ነው። የፊልም አዘጋጆች ይህንን ውስብስብ ግንኙነት በተለያዩና አንዳንዴም ባልተጠበቁ መንገዶች ሲመረምሩት ቆይተዋል። እነዚህ ፊልሞች ከቀላል የጥላቻ ተረካ አልፈው በሁለቱ ሀገራት ሕዝቦች መካከል ያለውን የሰው ልጅ ትስስር፣ የጋራ ትግልና ስውር ግንኙነት በጥልቀት በፊልሞቻቸው ዳሰዋል። እነዚህ ፊልሞች ከጦርነትና ከፖለቲካዊ ሴራ ባለፈ የሰዎችን ስሜትና ግንኙነት በማሳየት ረገድ ትልቅ ሚና ተጫውተዋል። ለምሳሌ ቴህራን ቴህራን የተሰኘው የእስራኤል የስለላ ድራማ የሞሳድ ወኪል በኢራን ዋና ከተማ ውስጥ ስላለው ሚስጥራዊ ተልዕኮ የሚያሳይ ሲሆን የኢራንን ባህልና ህይወት በጥልቀት ለማሳየት ጥረት ያደርጋል። የፊልም አዘጋጆች ቴህራንን በድጋሚ ለመስራት ብዙ ጥረት አድርገዋል። ይህም እውነታዊነትን ለመጠበቅ ያላቸውን ቁርጠኝነት ያሳያል። እንደ ኤ ሰፓሬሽን ያሉ በኢራን የተሰሩ ፊልሞች ደግሞ የኢራናውያንን የዕለት ተዕለት ኑሮና የሞራል ውሳኔዎችን ያሳያል። በእነዚህ ፊልሞች ውስጥ የሚሳተፉ ተዋንያንና የፊልም ሰሪዎች የራሳቸው የሆነ አስተዋጽኦ ያበረክታሉ። ለአብነት የቴሄራን ተዋንያን በእስራኤላውያንና በኢራናውያን ተዋንያን ድብልቅልቅ ያለ ሲሆን ይህም የባህልና የቋንቋ ልዩነቶችን ለማሳየት ይረዳል። ተዋናይት ኒቭ ሱልጣን በትሄራን ውስጥ ወሳኝ ሚና ስትጫወት የኢራናዊቷ ተዋናይ ዛህራ አሚር ኢብራሂሚ ደግሞ በርካታ ዓለም አቀፍ ደረጃ እውቅና ባገኙ ፊልሞች ላይ ተሳትፏለች የእነዚህ ፊልም ሰሪዎች ስራ ከፖለቲካዊ ውጥረት ባሻገር የሰው ልጅን የጋራ ገጠመኞችና ስሜቶችን የሚያንጸባርቁ ሆነው እናገኛቸዋለን። እነዚህ ፊልሞችና ተከታታይ የቴሌቪዥን ድራማዎች ለእይታ በቀረቡበት ወቅት ከፍተኛ ተቀባይነት አግኝተዋል። ለዚህም ነው ቴህራን እንደ አፕል ቲቪ ፕላስ ባሉ ዓለም አቀፍ መድረኮች ላይ በመሰራጨት ከብዙ ተመልካቾች ዘንድ የደረሰው። በዚህ በእስራኤልና ኢራን ህዝቦች መካከል የባህል ድልድይ የመሆን አቅምም አሳይቷል። ኤ ሰፓሬሽን ደግሞ የኦስካር ሽልማትን በማሸነፍ የኢራን ሲኒማ ዓለም አቀፍ ትኩረት እንዳገኝ አድርጓል። እነዚህ ፊልሞች ከቀላል መዝናኛነት ባለፈ ለፖለቲካዊ ግንዛቤና ለባህላዊ መግባባት ትልቅ አስተዋጽኦ አበርክተዋል ማለት ይቻላል። በአጠቃላይ የእስራኤልን እና የኢራንን ግንኙነት የሚዳስሱ ፊልሞች ለፖለቲካዊና ለጦርነት ቅስቀሳ ወይም ከዜና ግብአትነት በተሻገረ መልኩ በሁለቱ ሀገራት ህዝቦች መካከል ያሉ የጋራ ሰብአዊነት ገጽታዎችን በማጉላት ለተመልካቾች የተሟላ ግንዛቤ እንዲኖራቸው አድርገዋል። ፊልሞቹ ብዙ ባይሳካላቸውም ግጭትን ለመቀነስ የራሳቸው አስተዋጽኦ ነበራቸው። የወደፊት ጊዜ የተሻለ መግባባትና ሰላም እንደሚመጣ ተስፋን አበርክተዋል። የሁለቱ ሀገራት ግንኙነት ከተለያዩ አቅጣጫዎች የሚመለከቱ አንዳንድ ታዋቂና አድናቆትን ያተረፉ ፊልሞች ቢኖሩም ቴህራን የተሰኘውን ተከታታይ ድራማ ላይ ትኩረት አድርገን ለአፍታ እንዝለቅ። ቴሄራን በቴሌቪዥን ተከታታይ ክፍሎች የቀረበ ሲሆን እንደ ኢሮፓያን አቆጣጠር በ2020 የተለቀቀ የእስራኤል የስለላ ድራማ ነው። የእስራኤልን ሞሳድ ሰላይ ታማር ራቢያንን ጀብዶዎች ላይ የሚያጠነጥን ነው። ታማር በኢራን ዋና ከተማ ቴሄራን ውስጥ የኒኩለር መርሃ ግብር ለማሰናከል በሚደረግ ሚስጥራዊ ተልዕኮ ላይ የተሳተፈች ሲሆን እያንዳንዱ ክፍል በተመልካቾች ዘንድ ከፍተኛ ጉጉት እንዲፈጥር በሚያስችል መልኩ በጥንቃቄ ተሰርቷል። ድራማዊ ትዕይንቶችን፣ አስደሳች ክስተቶችና የስነ ልቦና ትንተናዎችን በጥሩ ሁኔታ ያጣመረ ነው። ፊልሙ የእስራኤልንና የኢራንን ግጭት ከስለላ አንጻር ከማየቱም በላይ በሁለቱ ሀገራት ውስጥ ያሉ ተራ ሰዎችን ሕይወትና ስሜቶች ለማሳየት ይሞክራል። በፊልሙ ላይ ታማር ራቢንያን ሆና የተወነችው ኒቭ ሱልጣን የተባለችው እስራኤላዊት ተዋናይት ናት። ኒቭ ከዚህ ቀደም በሌሎች የእስራኤል ፊልሞችና ተከታታይ የቴሌቪዥን ድራማዎች ላይ ሰርታለች። በቴሄራን ያሳየችው የትወና ብቃት በተመልካቾችና በሀያሲያን ዘንድ አድናቆትን አትርፏል። ቴሄራን ለተመልካች ሲቀርብ ዓለም አቀፍ ደረጃውን በጠበቀ መልኩ ተቀባይነት አግኝቶ ነበር። በተለይ በአፕል ቲቪ ፕላስ ከተለቀቀ በኋላ በበርካታ ሀገራት ተመልካቾችን ለማግኘት የቻለ ሲሆን ፊልሙ በምርጥ ድራማ ተከታታይ ምድብ የዓለም አቀፍ ኤሚ ሽልማትን ኢንተርናሽናል ኤሚ አዋርድን አሸንፏል። እንደሚታወቀው ይህ ሽልማት የፊልሙን ጥራትና ዓለም አቀፋዊ ተቀባይነት ያረጋግጣል። የፊልሙ ፈጣሪዎች ሞሸ ዞንደር እና ዳን ኤደን ሲሆኑ ዳይሬክተሩ ደግሞ ዳንኤል ስርኪን ናቸው። ዞንደር ከዚህ ቀደም ፋውንዳ የተሰኘ ታዋቂ የእስራኤል ተከታታይ ፊልም በመፍጠር ይታወቃል። መካከለኛው ምስራቅ በዓለም አቀፍ የፖለቲካ መድረክ ላይ ሁሌም ትኩረት የሚስብ ቀጠና ሲሆን፣ በተለይም በእስራኤልና ኢራን መካከል ያለው ውጥረት ከቅርብ ጊዜ ወዲህ በከፍተኛ ሁኔታ ጨምሯል። ይህ ውጥረት በወታደራዊ ግጭት፣ በስለላ ጦርነቶችና በሳይበር ጥቃቶች ጭምር ይገለጻል። እነዚህን ውስብስብና አንገብጋቢ ጉዳዮች በቴሌቪዥን ተከታታይ ድራማ መልክ ያቀረበው የእስራኤል ቴሄራን የተሰኘው ፊልም በዓለም አቀፍ ሰፊ ተቀባይነትን አግኝቷል። ይህ ድራማ የስለላ ዓለምን ስውር ገጽታዎች፣ የባህል ልዩነቶችና የግለሰቦችን ግላዊ ትግሎች በተጨባጭ ሁኔታ በማሳየት ተመልካቾች በእስራኤልና በኢራን መካከል ያለውን ወቅታዊ ውጥረት በጥልቀት እንዲረዱት ያደርጋል። ፊልሙ በብዙ ቋንቋዎች ማለትም በኢብራይስት በፋርሲኛና በእንግሊዝኛ ቀርቧል። ይህ በበርካታ ቋንቋዎች አጠቃቀም የፊልሙን ተጨባጭነት ከፍ ከማድረጉም በላይ በተለያዩ ባህሎች ውስጥ ያሉ ገጸ ባህሪያትን ህይወት በግልጽ ለማሳየት አስችሏል። የፊልሙ ምርት ከፍተኛ በጀት የተመደበለት ሲሆን በሲኒማቶግራፊው በድምፅ ጥራቱና በዝርዝር ትዕይንቶቹ እጅግ የተዋጣለት ነው። ተከታታዩ በእውነተኛ የስለላ ክዋኔዎችና በጂኦ ፖለቲካዊ ሁኔታዎች ላይ የተመሰረተ በመሆኑ ተመልካቾች ትንፋሽ በሚያቆም መልኩ እንዲከታተሉት ያደርጋል። ቴህራን በዋናነት የሚያተኩረው ታማር ራቢንያን በተባለች ወጣት የሞሳድ የሳይበር ሰላይ ላይ ነው። ታማር በኢራን ርዕሰ ከተማ ቴህራን ውስጥ በተወለደችበት ሁኔታ ምክንያት በድብቅ ተልዕኮ ወደዛ ትላካለች። የእሷ ተልዕኮ በኢራን የኒኩለር መርሃ ግብር ውስጥ ወሳኝ ሚና የሚጫወተውን የአየር መከላከያ ስርዓት ማሰናከል ነው። የተልኮ የእስራኤልን የአየር ጥቃት ሊደርስበት ከሚችለው ስጋት ለመከላከል ወሳኝ ነው። ይሁን እንጂ ተልኳ ሳይታሰብ ይሳሳታል። እናም ተማር በትሄራን ውስጥ ብቻዋንና አደጋ ላይ ትወድቃለች። ፊልሙ ተማር በትሄራን ከተማ ውስጥ ለህይወቷ ስትታገል በድብቅ ለመንቀሳቀስ ስትሞክርና ከራሷ ያለፈ ታሪክ ጋር ስትገናኝ ያሳያል። በዚህ ሂደት ውስጥ ከኢራናውያን ወጣቶች አክቲቪስቶችና የስለላ ወኪሎች ጋር ትገናኛለች። እነዚህ ግንኙነቶች በፊልሙ ውስጥ ለታማር ህይወት ወሳኝ የሆኑ የመታጠፊያ ነጥቦችን ይፈጥራል። ፊልሙ የእስራኤልንና የኢራንን የስለላ መረቦች ውስብስብነት፣ የሞሳድ ወኪሎች የሚያጋጥሟቸውን የስነ ልቦና ጫናዎችና የኢራን መንግስት የውስጥ ትግልን በጥልቀት ይዳስሳል። ከዚህ ባሻገር ቴሄራን የፖለቲካ ግጭቶችን በግለሰቦች ህይወት ላይ የሚያሳድሩትን ተጽዕኖ፣ የባህል ልዩነቶች እና የጋራ ሰብአዊነትን ጭምር ያሳያል። ታማር በቴሄራን ከተማ ውስጥ ስትቆይ የኢራንን ህዝብ በተለየ መልኩ ትመለከታለች። ብዙዎች ብዙዎች እንደሷ ሰላምን የሚፈልጉና ከመንግስታቸው ፖሊሲ ጋር የማይስማሙ ናቸው። ይህ ደግሞ የፊልሙን ትረካ ይበልጥ ውስብስብ አድርጎታል። የፊልሙ ስኬታማነት የተመሰረተው ዋናዋን ገጸ ባህሪ ታማር ራቢንያንን የተጫወተችው ኒቭ ሱልጧን ላይ ነበር። ኒቭ የምትገኝበትን ስሜታዊ ውጥረትና አካላዊ ትግል በሚያስደንቅ ሁኔታ አሳይታለች። የእሷ ትጎና ታማርን እንደ ጠንካራና ተጋላጭ ሴት በአንድ ጊዜ እንድትታይ ያስችሏታል ሌሎች ቁልፍ ተዋንያን የነበሩት የኢራን የስለላ ኤጀንሲ ከፍተኛ መኮንን ፋራዝ ካማሊ የተጫወተው ሾንጠፍ የተባለለትንና ልምምድ ያለውን ተዋናይ ነው። የእሱ ገጸ ባህሪ ፋራዝ ታማርን ለማዳን ከፍተኛ ጥረት የሚያደርግ ሲሆን በግልዮቱ ውስጥም ውስብስብ ትግሎችን አሳይቷል። አራሽ ማራንዲ ታማርን የሚረዳ ኢራናዊ አክቲቪስት ሚላንድ ካሃኒ በመሆን ይታያል። የሁለቱ ግንኙነቶች በፊልም ውስጥ ወሳኝ የሆነ ስሜታዊ ትስስር ይፈጥራል። ግሌን ክሎዝ በሁለተኛው ምዕራፍ ላይ የገባችው የግሌን ክሎዝ የተዋጣላት ሳይኮሎጂስት እና የሞሳድ አገናኝ ወኪል የአለን ኬንድን በመሆን የፊልሙን ጥራት ከፍ አድርገዋለች። እነዚህ ተዋንያን የየራሳቸው ገጸ ባህሪያትን በጥልቀትና በተጨባጭ በማሳየት የፊልሙን ተአማኒነት አሳድገዋል። ምንም እንኳን የፊልሙ ታሪክና መቼት የሚያነጣጥረው ኢራን ዋና ከተማ ቴሄራን ውስጥ ቢሆንም በኢራን ውስጥ ቀረፃ ማካሄድ በፖለቲካዊና በደህንነት ምክንያት የማይቻል በመሆኑ አብዛኛው የፊልሙ ቀረጻ የተከናወነው እንደ ኢራን ሁሉ ጥንታዊ ስልጣኔ ባላቸው አቴንስ እና ግሪክ ከተሞች ውስጥ ነበር። አቴንስ በህንፃዎቿ በጎዳናዎቿና በአካባቢ አየሯ የቴህራንን መልክ በተወሰነ ደረጃ ለመኮረጅ ምቹ ሁኔታዎችን ስላቀረበች ተመርጣለች። የፊልም ሰሪዎቹ የቴህራንን እውነተኛ ገጽታ ለመምሰል ከፍተኛ ጥረት አድርገዋል። ይህም የግራፊክስ አጠቃቀምና ትክክለኛውን የባህልና የሃይማኖት ምልክቶችን ማካተትን ይጨምራል። ከዚህ በተጨማሪ አንዳንድ ቀረጻዎች በእስራኤል ውስጥም ተካሂደዋል። ይህም የበርካታ ስፍራዎች አጠቃቀም የፊልሙን ምርት ይበልጥ ውስብስብ ቢያደርገውም ታሪኩን በተጨባጭ መልኩ ለማቅረብ ወሳኝ ጉዳይ ሆኖ ነበር። ቴሄራን ተከታታይ ድራማዊ ፊልም ከበርካታ ወቅታዊ ጉዳዮች ጋር ጥልቅ ትስስር ያለው በመሆኑ የተመልካቾች ቀልብ በየጊዜው መሳቡ አልቀረም። በተለይም አሁን ላለው ጦርነት አንዱ ምክንያት የሆነው የኒኩለር መርሃ ግብር ጉዳይ የፊልሙ ዋና አስኳል መሆኑን ሳቢ ያደርገዋል። በተለይም የፊልሙ ማዕከላዊ ሴራ በኢራን የኒኩለር መርሃ ግብር የእስራኤልን የደህንነት ስጋት ለማሳየት ችሏል። ይህ ጉዳይ በእውነተኛ ዓለም ውስጥ በእስራኤልና በአሜሪካ እንዲሁም በሌሎች የምዕራባውያን ሀገራት መካከል የውይይት ማዕከል መሆኑ ይታል ይታወቃል። ፊልሙ የኒኩለር መሳሪያዎች መስፋፋት የሚያስከትለውን ስጋት እና የአገራት የመከላከል ጥረቶችን ያሳያል። በተጨማሪም ፊልሙ በእስራኤል ሞሳድና በኢራን የስለላ ኤጀንሲዎች መካከል ያለውን የስለላ ጦርነት በግልጽ አሳይቷል። በተለይም የሳይበር ጥቃቶች እንደ አዲስ የጦርነት ግንባር መታየታቸው ከእውነታው ዓለም ጋር የበለጠ ቅርብ እንዲሆኑ አስችሏል። እስራኤልና ኢራን በሳይበር ጥቃቶች እርስ በርስ ሲፋጠጡ ቆይተዋል እና ፊልሙ ይህንን ዘመናዊ የጦርነት አይነት ያንጸባርቃል። ሌላው ፊልሙ የኢራን መንግስትን የውስጥ ለውስጥ ቅራኔዎችና በህዝቧ ላይ የሚደርሰውን ጭቆና ያሳያል። ተማር ከኢራናውያን ወጣቶችና አክቲቪስቶች ጋር ስትገናኝ ነጻነትንና ለውጥን የሚሹ የህብረተሰብ ክፍሎች መኖራቸውን ትረዳለች። ይህ ደግሞ በኢራን ውስጥ ባለው የፖለቲካ ሁኔታ ላይ ያለውን የህዝብ ቅሬታ ያንጸባርቃል። በቅርቡ የእስራኤሉ ፕሬዚዳንት፣ ይህ ሀሳብ ለጦርነት ፕሮፓጋንዳነት ሲያውሉት ተስተውለዋል። ኢራናውያን የእስር ስርዓት ለውጥ ማምጣት አለባቸው ሲሉም ተደምጠዋል። ምንም እንኳን የፖለቲካ ልዩነቶች ቢኖሩም ፊልሙ በእስራኤላውያንና በኢራናውያን መካከል ያለውን የጋራ ሰብአዊነት አጉልቶ ያሳያል። ታማር ከሚላንድና ከሌሎች የኢራን ዜጎች ጋር ያላት ግንኙነት የፖለቲካ ግጭቶች ቢኖሩም እንኳን በግለሰብ ደረጃ የመግባባትና የርኅራህ ስሜት ሊኖር እንደሚችል ፊልሙ ያሳያል። ይህ ደግሞ ግጭትን ለመፍታት ሰብአዊ ግንኙነቶች ያላቸውን ጠቀሜታ አሳይቷል። ፊልሙ በአብዛኛው በእስራኤልና ኢራን ላይ የሚያተኩር ቢሆንም የአሜሪካ ሚና በተዘዋዋሪ መንገድ ይታያል። አሜሪካ በእውነተኛው ዓለም ውስጥ በእስራኤል ደህንነት ላይ ያላት ቁርጠኝነትና ከኢራን ጋር ያላት ግንኙነት የዚህን ፊልም ድራማ ይበልጥ አሳሳቢ ያደርገዋል።

በእስራኤልና ኢራን መካከል ስላለው ጦርነትና ውስብስብ ጉዳዮች የሚያሳይ አንድ የተለየ ፊልም ብቻ መጥቀስ አስቸጋሪ ነው፤ ምክንያቱም በእስራኤልና ኢራን መካከል ስላለው ውስብስብ ግንኙነት፣ የስለላ ጦርነትና የፖለቲካ ውጥረት የሚያሳዩ በርካታ ፊልሞች አሉ። እነዚህ ፊልሞች በቀጥታም ሆነ በተዘዋዋሪ የሁለቱን ሀገራት ጉዳይ የሚዳስሱ ሲሆኑ፣ አንዳንዶቹ ደግሞ በእስራኤላውያንና ኢራናውያን የፊልም ሰሪዎች የጋራ ጥምረት የተሰሩ ናቸው። ከነዚህ ፊልሞች መካከል ጥቂቶቹ በታታሚ በእስራኤልና ኢራናውያን በጋራ የተሰራ ፊልም ነው። የኢራን ጁዶ ስፖርተኛ በሆነችው ሌላ በዓለም ሻምፒዮና ላይ ከእስራኤላዊ ተቀናቃኝ ጋር ከመፋለም እንድትቆጠብ በመንግስት ትእዛዝ ትሰጣለች። ጉዳት እንዳደረሰች አስመሰላ ከውድድሩ እንድትወጣም ትገደዳለች። ይህ ደግሞ በሕይወቷ ላይ ትልቅ አደጋ ማስከተሉን ያሳያል። የፖለቲካ ግጭቶች በግለሰቦች ህይወት ላይ የሚያሳድሩት ተጽዕኖና በስፖርት ዓለም ውስጥ እንኳን የፖለቲካ ጣልቃ ገብነት እንዴት እንደሚኖር የሚናገር ነው። ፊልሙ በቪነስ የፊልም ፌስቲቫል ላይ ታይቷል። የሁለቱ ሀገራት የፊልም ሰሪዎች የጋራ ስራ በመሆኑ ለመረዳዳት ለመረዳዳትና ለሰላም ያለውን ተስፋ ያንጸባርቃል። ሌላው ፊልም ደግሞ አቶሚክ ፋላፌል ነው። አቶሚክ ፋላፌል በ2015 የተሰራ ፊልም ሲሆን የፖለቲካ ሽሙጥ፣ ፖለቲካል ሳታየር፣ ትሬለር ኮሜዲ ዘውግ አለው። ፊልሙ የኒኩሌር ስጋቶች በድንበር በሁለቱም በኩል በዕለት ተዕለት ህይወት ውስጥ እንዴት እንደሚያንጸባርቁ ያሳያል። ሪታ ጃንሃን ፎርዝ ሌላኛው የዶክመንተሪ ፊልም ነው። ፊልሙ የኢራናዊት ተወላጅ የሆነችውንና ወደ እስራኤል የፈለሰችውን ዘፋኝ ሪታ ህይወት ይተርካል። ሪታ ለመጀመሪያ ጊዜ የፋርስኛ አልበም ለመቅረጽ ወደ ኢራን የምትመለስበትን ጉዞ ያሳያል። በተጨማሪም በ2013 የተሰራው ዋን ዊሽ ፎር ኢራን ለቭ እስራኤል፣ 1990 የተሰራው ዘ ኢምፖስብል ስፔን እና ተከታታዩ ዘ ስፔን ኔትፍሊክስ ሲሬስ የስለላ ድራማ በዘርፉ ተጠቃሽ ፊልሞች ናቸው። እነዚህና ሌሎች ያልተጠቀሱ ፊልሞች፣ ዶክመንተሪዎች፣ ተከታታይ ድራማዎች በእስራኤልና ኢራን መካከል ያለውን ውጥረትና ውስብስብ ጉዳዮች በሚያስደንቅ ሁኔታ የሚዳስሱ ናቸው። እነዚህ ጥበባዊ ስራዎች በተጨባጭ የስለላ ድርጊቶች፣ በጠንካራ ተዋንያን ትወናና በጥልቅ የታሪክ ትረካዎች ላይ የተሰሩ በመሆኑ ተመልካቾችን ይማርካሉ። እነዚህ ፊልሞች በመካከለኛው ምስራቅ ስላሉ ሁነቶች በተለይም በፖለቲካዊና በባህላዊ መልኩ ለመረዳት ለሚፈልጉ ሁሉ ከፕሮፓጋንዳና ከዜናዎች ጋጋታ በመራቅ ሊታዩ የሚገባቸው የፊልም ዘውጎች ናቸው። የወቅቱን ሁኔታ በተለየ መልኩ ማስቃኘታችንን ከወደዳችሁት ሰብስክራይብ በማድረግ ያበርቱን።